ወንጌል ባናቱ ይተከል የምን ወንጌል ነው የምታወራው ክብር ይበልጣል ወንጌል ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለ ያስኩኝ ማንም እየመጣ የሚጨፍርብኝ ወንጌል ባናቱ ይተከል ስል ድፍን ጴንጤ መቶ ማጭቆ ጀመረ ስሜት አይላችሁ እናንተ የጴንጤ ጉልበት ጴንጤ ላይ ብቻ ነው ሌላው ላይ ጉልበት የለው ተግባባን ዮኒ ማኛ ስምንት ወር ሙሉ ሲሰደብ

ዮኒ ማኛ ትናንት በነበረው ላይቭ ቆይታ ላይ እጅግ አነጋጋሪ አንዳንዶችን ደግሞ ያስቆጣ ጉዳይን መልእክት አስተላልፎ ነበር። ከዚህ ጉዳይ ጋር ተያይዞ በተለያዩ ቦታዎችን ብዙ ሰው ሀሳብ፣ አስተያየት ሲሰጡ ነበር። አንዳንዶች ቀልድ፣ ፌዝ በመሰለ መልኩ ዮኒ ማኛ ላይ ሲተርቡት አሁን ደግሞ ሃይማኖት ሊቀይር ነው፣ ተመልሶ የነበረበትን የፕሮቴስታንት እምነት ሊሰድብ ነው እያሉ ብዙዎች ፌዝ በመሰለ መልኩ መልእክት አስተላልፈዋል። ሌሎች ደግሞ እባካችሁ ይህ ወንድም ምን እንደነካው አናቅም የተናገረው ግን አስከፍቶናል። ወንጌል በዚህን ያል ደረጃ መሰደብ የለበትም በማለት ከባድ ቁጣን ማስጠንቀቂያን ሲያደርሱት ነበር። ጠቅለል ባለመልኩ እንግዲህ አሁን ደግሞ እንግዲህ ዮኒ ማኛ መልስ ምትን ሰጥቷል። በተለይ እጅግ አነጋጋሪ ነው ብዙዎችንም አበሳጭቷል ስለተባለው ላይቭ ላይም ስለተናገረው በቪዲዮ መግቢያም ስለተመለከታችሁት ጉዳይ ነው ጠቅለል ባለመልኩ መረጃውን ያጋራው ከዛም ጋር አያይዞ አሁን ስላለበት እምነትና ስለሚከተለው አቋምም አዲስ ነገር ብሏል። ሁሉንም በዝርዝር አስደምጠል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 አንዳንዴም ወጣ ባሉ ትችቶቹ ብዙዎች ያውቁታል። ብዙዎችም በዚህ ግለሰብ ዙሪያ የተለያዩ ጉዳዮችን አንስተው ብዙዎች ይናገሩታል። ዮኒ ማኛ ታዲያ ይህ ግለሰብ ከሰሞኑ በተለይ ከስድስት ከሰባት ወራት በፊት እምነት መቀየሩን ይፋ አድርጎ ወደ ፕሮቴስታንት እምነት መግባቱን በቪዲዮ በተለያዩ ቦታዎች መረጃዎችን ተመልክተን ነበረ። ከትላልቅ አሜሪካን ሀገር ከሚገኙ ፓስተሮች ጋርም በመሆን እምነቱን ሲቀበል ሲጠመቅም የተለያዩ ቪዲዮዎችን በተለያዩ ቦታዎች ሰራጭ ነበር። ታዲያ በወቅቱ የተለያዩ ሰዎች ይህን ግለሰብ በተለይ ከዚህ በፊት በነበረ ሕይወቱ የሚያውቁት እንዲህ ሲሉ ሲደመጡ ነበር። አሁን ደግሞ ወደ ፕሮቴስታንት እምነት ሄደ፣ እዚህም አይቆይም፣ ተመልከቱት። ይህ ግለሰብ ተመልሶ ተሳዳቢ መሆኑም አይቀርም። አሁንም ያለው አሁን የሚያዘው ይሄ ማታለል ስራው ነው። እንደለመደው እምነት እየቀያየረ የፈለገውን አቴንሽን ለማግኘት ሲል ነው ይህን የሚያደረገው በማለት መልእክት ሲያሰሙ የነበሩ ግለሰቦች ነበሩ። እንግዲህ ዮኒ ማኛ ከጥቂት ወራቶች በፊት ጌታ መቀበሉን ምክንያት በማድረግ ህዝቡ ከእንግዲህ በኋላ በስድብ አይመለከተኝም፣ በተለያዩ ጉዳዮች በሚያንጹ ቦታዎች ነው እኔ የምታየው ሲል መልእክቱን አስተላልፎ ነበር። በሱ በኩል ያሉ ሰዎችም በተለይ ይህንን እምነት እንዲቀበል ያረጉት ጥምቀትንም እንዲጠመቅና ጌታን እንዲያገኝ ያደረጉት ሰዎችም ስለሱ ሲመሰክሩ ነበር። ዮኒ ማኛን ከእንግዲህ በጥሩ መልካም ነገር ነው የምትመለከቱት እያሉ ስለሱም ሲመሰክሩ የነበሩ ግለሰቦች ነበሩ። ይሁን እንጂ እንግዲህ በጥቂት ቀናቶች በተለይ ከሁለት ቀን በፊት የሆነ ባለው ጉዳይ ዮኒ ማኛ አላስችል ብሎት በከባድ ሁኔታ ሶሻል ሚዲያ ላይ እየመጣ እንደሆነ እየተናገረ ይገኛል። ይህንንም እንዲህ ሲል ገልጾታል። ወንጌል ስለ እኔ ምንም አይመለከተውም። እኔም ወንጌልን ያን ያህል ምንም የሚያገባኝ ነገር የለም። በክብሬ እየተመጣ ስለ ወንጌል እየተባልኩኝ መሰደብ የለብኝም። ክብር ይቀድማል በማለት ወንጌልን ዝቅ በማድረግ ከባድ እንዲሁም በብዙዎቹ ሁኔታ የሚያስደነግጥ ነው ያስባለውን ንግግሩን ተናግሯል። ዮኒ ማኛ ከሰሞኑ በነበረው በሶሻል ሚዲያ ቆይታ ላይ ስሙ በአንድ ጉዳይ ሲነሳ ነበር። ይኸውም ሰይፉ ዮኒ ማኛን አቅርቦ እንዴት አዶናይን አላቀረበም? ዮኒ ማኛ እኮ ብዙ ችግር የነበረበት ብዙዎችን፣ የተሳደበ የተናገረ፣ በእምነት በዘር ጉዳይም ብዙ ማያስፈልጉ ቃላቶችን እየወረወረ ብዙዎችን ያሳዘነ ግለሰብ ነው። እንዴት ሰይፉ ዮኒን አቅርቦ እንዴት አዶናይን አያቀርብም? በማለት ብዙዎች ሰይፉንም ዮኒንም እንዳዲስ እየወቀሱት ነበር። በዛም አንተ ርሰው በተለይ ደግሞ ከዮኒ ጋር ጥል የነበራቸው ሰዎች በብዙ ሁኔታ ዮኒ ማኛን ማኛን እንደ አዲስ እየተናገሩ እየሰደቡት እየመጡ ነበር። ይህንንም አስመልክቶ ነው ጠቅለል አድርጎ መልእክቱን ያስተላለፈው። ስምንት ወራት ያህል በብዙ ነገር ተሰድብ ያለሁኝ እኔ ጌታን ተቀብያለሁ። ወንጌል ያሸንፋል ብዬም ወንጌልን አምኜ ዝቅ እስል ብዙዎች በማይሆን ሁኔታ እኔን ክብሬን ዝቅ እያደረጉ እየተቹ አለፍም ሲሉ እየዘለፉ ተመልክቻለሁ። ከእንግዲህ እኔ በክብሬ ቀልድ አላቅም። መናገር ባለብኝ ሁኔታ እናገ ነገራለሁኝ ማንንም አልሰማም። ስለ ወንጌልም እዚህ እየመጣችሁ አንዳንድ ክርስቲያንን ባዮች አንዳንድ ጌታን ተቀበልን የምትሉ ሰዎች የማይገባ ቃልን አትናገሩኝ፣ በክብሬ የመጣ ሰው አልቃለድም ሲል ነው ከባድ መልእክቱን ያስተላለፈው። ታዲያ ይህንን አስመልክቶ ነው በስተመጨረሻ ይህ ንግግሩ እልህ እያስያዘው መጥቶ፣ በተለይ ደግሞ አንዳንድ ግለሰቦች ስለ ወንጌል ስትል ዝም በል ሲሉት፣ ወንጌል እኔ አይመለከተኝም፣ ወንጌል የፈለገበት ይግባ፣ በክብሬ አልደራደርም ብሎ መልእክቱን እንዲናገርና ይሰጣልና በነበረው ቪዲዮ ያንን አላስፈላጊ ቃል እንዲጠቀም ያደረገው። ታዲያ ይህ ጉዳይ ከተለቀቀ በኋላ በብዙ ቦታዎች እየተሰራጨ ብዙዎች ሀሳብ አስተያየት እያነሱ ነበር። አንዳንዶች ቀልድና ፌዝ በመሰለ መልኩ በተለይ ደግሞ ከዚህ በፊት የሚያረጋቸውን የሶሻል ሚዲያ ቴክኒኮችን በመጠቀም ይህ ግለሰብ ከአንዱ ወደ አንዱ እምነት እየተዟዟረ ፎሎወር፣ እይታ መሰብሰብ ስራው ነው፣ አሁን ደግሞ እንግዲህ ከነበረበት ፕሮቴስታንት እምነት ለመቀየር አስቧል፣ አሁን መናገርም የሚጀምር ይመስላል ሲሉ ቀልድም ፌዝን በመሰለ መልኩ ዮኒን ሲናገሩ የነበሩ ሰዎች ነበሩ። በሌላ በኩል ወንጌል በዚህን ያህል ደረጃ መሰደቡ እጅግ ያሳዝናል፣ ይሄ ግለሰብ ምን ነካው በማለት ብዙዎች ደግሞ እሱን ሲናገሩትም ተመልክተናል። ጠቅለል ባለመልኩ ግን ከሰሞኑ ስለነበሩት በተለይ ብዙዎችን አሳዝኗል ስለተባለው ንግግሩ ዮኒ ማኛ አሁን ቅርብ ሰዓት ላይ አጠር ያለ ቆይታን መልስ ምትን ሰጥቷል። በመልስ ምቱም አሁን ስላለበት እምነቱና ይሄን ንግግር እንዲናገር ስላደረገው ወሳኝ ነጥብ አስረድቷል። በመልሱም ዮኒ ማኛ እንዲህ ብሏል። እኔ አሁንም ቢሆን በጌታ ኢየሱስ አምናለሁ። ነገር ግን ክብሬን ዝቅ ባረገ መልኩ ህዝቡ እየወረደብኝ፣ የማያስፈልጉ ሰዎችም ብዙ ነገር እያሉኝ እኔ ያንን አምኜ አልቀበልም። አንዳንድ ፕሮቴስታንት እምነት ተከታይነን የምትሉ ሰዎች ወንጌል የሚያቅሰው ዝም ብሎ ይሰደብ የሚባለውን ነገር አልደግፍላችሁም። ስለ ወንጌል ዝም በል የምትሉኝም አይመለከተኝም። እኔ አሁንም ቢሆን ክብሬን ዝቅ የሚያደረግ ሰው እናገራለሁ። ነገር ግን ስሜታዊ ሆኜ የተናገርኩት ነገር አንዳንዶችንም አስከፍቷል። ሳላስቦም ነገር እንድል ሆኗል። ስለ ሁሉም ይቅርታ። አሁንም ግን በክብሬ አልደራደርም። አንዳንድ ፕሮቴስታንት እምነት ግለሰቦች እኔ ፓስተራችሁ አይደለሁም። እኔን ለመጣል ስትሉ ይችን ቃልም በመውሰድ ዮኒ ወንጌልንም ተሳደበ እያላችሁ እኔን የምታንቋሽሹ፣ እኔን የምትናገሩ ሰዎች እኔ ፓስተራችሁ አይደለሁም። እኔም አልወክላችሁም ሲል ከባድ ጠንከር ያለ ህግቱን አስተላልፎ በመቀጠልም አሁን ስላለበት እምነት፣ በተለይ ብዙዎች ደግሞ ሃይማኖት ሊቀይር ነው እንዲያለው እያሉ ስለሚናገሩት ጉዳይም አጠራ አድርጎ መልሷል። እንዲህ በሚል መልእክቱ እኔ አሁንም ቢሆን ሃይማኖት የለኝም፣ እማምነው እምነት ነው ያለኝ። እምነቴ ደግሞ ኢየሱስ ክርስቶስ ነው። አሁንም ቢሆን በማይገባ ነገር ክብሬን ዝቅ በሚያረግ ሁኔታ እየተሰደቡ አንዳንድ ወንጌል እናውቃለን የምትሉ ሰዎች፣ ትንሽ ስህተቴን እያገዘፋችሁ የምትናገሩኝ ሰዎች ክብር እወቁ። ፕሮቴስታንት እምነት ውስጥ ተቀምጣቸዋል ተብሎ ተሰደቡ የሚባል ነገር የለም። ስለ ሁሉም ጌታ ያውቃል እየተባለም ዝም የሚባል ነገር እኔ ጋር አይሰራም። መናገር ያለብኝን ከእንግዲህ በደንብ እናገራለሁ እምነቴም ጌታ ኢየሱስ ክርስቶስ ነው ሃይማኖትም የለኝም ሲል ነው ከባድ መልእክቱን ያስተላለፈው በስተመጨረሻም እየደጋገመ እኔ ፓስተር አይደለሁም እኔን የምትከተሉ አንዳንድ በጌታ ቤት ነን ያላችሁ ሰዎች ትንሽ እንከን ትንሽ ስተት ስታገኙ የምወቀስበትን ነገር እያሰፋችሁ የምትተችኝ ሰዎች እኔን አትወክሉኝም እኔ የእውነት ወንድማችሁ ብሆን ትንሽ ድክመት ብታዩብኝም ትመክሩኝ ነበር ይህንን ያደረጉ ጥቂት በጌታ ያሉ ሰዎች ናችሁ ሌሎቻችሁ እኔንም አትወክሉኝም ሲል ከባድ መልሱን ሰጥቷል፣ ማለት ነው። ጠቅለል ባለ መልኩ እንግዲህ ከሰሞኑ ወዲያ ዲ ሲል ከቆዩት ጉዳዮች መካከል ነበር ይዤላችሁ የመጣሁት። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።